መጣች ነው። ላይፍ አይደለም፣ ቪዲዮ ነው ብሎ ሲጀመር ሴት ትንበርከካለች እንደ ደንብ። እሴትን ጥላውን እኔ ልንበርከክ ነው። ባህልና እሴት ወጉን ጥለን ልንበርከክ ነው። እኔ ነገር እሱን ብቻ

ቪዲዮ ነው እንደውም፣ ማድረግ የምፖስተው ነገ እውነቴን ነው ስቶሪ ላደርገው ነበር። አይ ምንድን ነው ግን ከባህል ጋር ምንድን ነው ችግር? አንተ ከትውፊት ጋር እሴት አታከብርም፣ አንተ የአያቶቻችንን እሴት አንተ አታከብርም። ነው መናቀ ነው አነ አይደለም። ምንድን ነው ተልኮ ካለ ነገር ተልኮ አለ ላንጣጠው አሁን ተጫወት ግባ። ከፈለግሽ ተንበርክ ጋር ነይና በእምብርክ ምን አለ በእምብርክ እራች እሺ፣ ግባ። እሺ አሁን አይ አሁን በቲክቶክ ፕሮፋይል ብቻ ለስንት ቀን? ለአንድ ቀን፣ ሀያ አራት ሰዓት? ሀያ አራት ሰዓት። ቲክቶክም ኢንስታግራምም ሁለቱንም ማድረግ ፕሮፋይል እኔ እኮ ለመርከክ ዛሬ እኮ አይደለም እኮ ጋር መንበርከከው ነገ እኮ ነው። እዚህ ኮንቬንሽን በአካል ሴንተር ውስጥ ተንበረከቃለች። ቪዲዮ ተንበርክካ እንደዚህ ቀለበት ታስርልኛለች። ቪዲዮ ሪከርድ ታደርገው ይቆሰጥላቸዋል። ግባሽ፣ ቀለበቱ ግን የወርቅ ነው እንትን ነው ግባሽ በፕሮፋይል እኔ እኮ ሞራሌ እኮ ጌፍተሮቼ ቁጭ ቁጭ ብለው የሚያዩኝ እዛ የሆነ ቶፕ ላይ ያሉ እኮ ነው የሚመስለው። አላ ምስክሬ ነው የምልሽ እኔ አንቺን እኮ ነው ቀለበቱ። ምን አይነት ቀለበት ነው ይዘች መመጭ? እንፈልጋለሁ ክብ ነገር እንደዚህ ዝም ብሎ በአንዴ እንዳይገባሽ የሚያስቸግሩ ሲገባ እንዲ ስሚያስገባው ብዙ እንድንቆይ የእውነቴን ነው እውነት ተንበርክከሽ ብዙ እንድንቆይ ለቪዲዮ አንተ ለአንተ ያዘንባባ አነሰ? የሚገባ የማያስቸግር ያልሰፋ ምናምን ያዘንባባ አነሰ? እንዴ ምን ነው ምን ያንስብኛል እኔ የሚያስቸግር ቶሎ የማይገባ ለመፈለግ ምን አለበት? አይኔ ባለጌ የሚባለው እንዲህ የምን ቀለበቱን ስታመጪው ያልሰፋ ሰው ያደረገውን ያልሰፋ፣ የሰፋ ታምጪ። ቀበብ ያለ አምጪ። በደንብ አስቸግሮች ስታስገቢው ነው ደስ የሚለው። የሚጣፍ ደስ ብሎን ሰው ደስ የሚለው። ለዛ ቢሸጥ እገዛልህ ነበረ

እኔ የመጀመሪያ አንበሴን ሳገኝ ይሄን ይመስላል። ዩት የመጀመሪያ አንበሴ እንዴት ስጭት እንደነበር፣ እንዴት ስጭ እንደነበር፣ ዩት ከዚህ የነበረን ቪው ኤቭሪቲንግ አሳያችኋል። ዩት አሁን አማሳያችሁ ቪዲዮ አሁን ዩት አያችሁ። ከምን ውስጥ ከምን ላይ ከአምስት ቪወር አስር ቪወር አንድ ቪወር አንድ ሺ ስድስት መቶ ከዛ ደግሞ አንድ ሺህ ይገባል። ሁለት ሶስት ሰባት ሺህ ይደረሰበት ሰዓት አለ አስር ሺህ የሚገባበት ሰዓት አለ። ቪው በጣም በጣም ተጽዕኖ መፍጠር ስትጀምሩ ብዙ ሰው ወዳቸዋል። ከዛስ መልሶ ደግሞ ይወርዳል። ከአስር ሺህ ቪው መቶ ቪው የሚደርስበት ሰዓት አለ። ኢትስ ኖት አባውት ዘ ቪው ኮንሲስተንሲ ነው። ኮንሲስተንሲ ያስፈልጋል። ላይፍ ጌም ላይ ተስፋ ለማቁረጥ ዘር ይገባለሁ ምንም ስራ አልስራ ሰዎችን አዝናንቼ ሉጥ አሉጣ እገባት አለሁ ዛሬ ስላልሰራው ነገ መቅረት የለብኝም። ዛሬ ስላልሰራ ነገ እንዳቀር ነገ እንዳቀር ግባ፣ ግቢ፣ ህይወታችሁን ቀይሩ። ላይፍ ግቡ፣ ስሩ፣ ተስፋ አትቁረጡ። ላይቭ ላይ ላይቭ ላይ ተስፋ አትቁረጡ። እንደገባችሁ የሚሰጥ ጊፍት የለም። ቀስ በቀስ ነው የሚመጣው ነገሩ፣ የሚመጣው ቀስ በቀስ ነው። መጀመሪያ ግን እናንተ ራሳችሁን ቢውልድ አርጉ፣ ቪዲዮ መስራት ጀምሩ። ፎሎወራችሁን እያሳደገ ግዴታ ግዙፍ ፎሎወር ሊኖራችሁ አይገባም። ቢውልድ አርጉ ራሳችሁን የተለያዩ ቪዲዮዎች እስሩ። ከዛ ሰዎች በቪዲዮ እያወቋችሁ ሲመጡ ላይቫችሁ ላይ ይገባሉ። ይሄ ልጅ እኮ ይመቸኛል ብለው ፑሽ ኦ፣ ያ ቪዋችሁ እየጨመረ ይመጣል። እንደምታስቡት ቀላል አይደለም ላይቭ መግባት። ብዙ ሰው ምን ደግሞ ገብቶ ለመለመን ደሞ ገብቶ ኖ ብራዘር፣ እንደዛ አይደለም፣ እንደዛ አይደለም።